በገሃነም የነበረችው ሴት እያንዳንዱ ማስተር ቤት የሚያደርግ ሰው የሚያሳልፈውን ስቃይ ተመለከተች። የሞት አፋፍ ተሞክሮ። ይህቺ ሴት የፖርኖግራፊ ሱሰኛ የነበረች ሲሆን ራሷንም ገሃነም ውስጥ ልታገኘው ችላለች። በዚህ የተመለከተችውና የተነገራት ነገር ምንም ሰው ሊያመርጠው የማይገባ ነው። እስከ ቪዲዮ መጨረሻ በመቆየት ሙሉ ተሞክሯን ትረዱ ዘንድ በትሕትና እንጋብዛችኋለን። የላከችልንን በቀጥታ አነበዋለሁ። ይህ ድብቅ ልማዴ ወደዚህ ሊገመት የማይችል የጨለማ ስፍራ ሊያመራኝ እንደሚችል አንድ ሰው ቢነግረኝ ኖሮ ስቅበት ነበር። ነገር ግን በዚያ ስፍራ ያሳለፍኩት ተሞክሮ ሙሉ ሕይወቴን እስከ ወዲያኛው ለውጦታል። ያደግኩት ያደኩት በክርስቲያን ቤተሰብ ውስጥ ነው። ቤተሰቦቼ እጅግ ጠንካራ የሆኑ አማኞች ሲሆኑ እሁድ እሁድም ለአንድም ቀን ሳናቋረጥ ወደ ቤተ ክርስቲያን እንሄድ ነበር። እኔም የመጽሐፍ ቅዱስ ታሪኮችን በልቤ አውቅ ነበር። በሰንበት ትምህርት ቤት ውስጥ እማር ነበር። እናም በወጣቶች ፌሎሺፕ ውስጥ በንቃት እሳተፍ ነበር። ከውጭ ፍጹም የሆነች የቤተ ክርስቲያን ልጅ ብመስልም፣ ነገር ግን በውስጤ አንድ ሚስጥርን ተሸክሜ ነበር። ይህም ድብቁ ሚስጥሬ ሊጀምር የቻለው ገና በአስራዎቹ ዕድሜ ላይ የሳለሁ ነበር። የጀመረው በየዋህነት ነበር። የማወቅ ጉጉቴ አንድም ቀን ጠብቄ ወደ ማላቀው መንገድ መራኝ። ስለ ማስተርቤሽን ያወቅኩት በዚያን ወቅት ሲሆን፣ ነገር ግን ገና ስጀምር በሕይወት ውስጥ ደስታ ከሚገኝባቸው መንገዶች ውስጥ አንዱና አካላዊ ለውጥ የሚታይበት ሁኔታ እንጂ ያን ያክል ጉዳት ያለው አይመስልም ነበር። ነገር ግን ከጥቂት ጊዜያት በኋላ ላቆመው የማልችለው ልማድ እየሆነ መጣ። ከሚሰማኝ እፍረትና ጥፋተኝነት የተነሳ ለማንም ለመናገር ባለመቻሌ ምክንያት ሁኔታውን በድብቅ ለመያዝ ሞከርኩኝ። ለራሴም ሁሉም ሰው የራሱ ችግር አለበት አይደለም እንዴ በማለት ከባድ ነገር እንዳልሆነ ለማሳመን ጣርኩኝ። በዚህም ምክንያት ራሴን በማሳመን ወደ ቤተ ክርስቲያን መሄዴን መጸለዬንና መጽሐፍ ቅዱስ ማንበቤን ቀጠልኩኝ። ነገር ግን በውስጤ አንዳች ነገር ልክ እንዳልሆነ አውቅ ነበር። በእግዚአብሔርና በእኔ መካከል ያለው ርቀት እየጨመረ ሲመጣ ይታወቀኛል። በዚህ ድብቅ ኃጢአት ውስጥ የበለጠ እየገባው በመጣው ቁጥርም የበለጠ የባዶነት ስሜትና ከመገኘቱ ጋር የመለየት ስሜት ይሰማ ይጀመር። ስለ ኃጢአትና ስለ ንስሐ የተሰበኩ ስብከቶችን በሰመው ቁጥርም እቤ በጥፋተኝነት ስሜት ይዝላል። ማቆም እንዳለብኝ በደንብ አውቃለሁ፣ ነገር ግን አልቻልኩም። ራሴን ምንም ነገር እንዳልተፈጠረ ማንም ሰው እየጎዳው እንዳልሆነና በኋላ ላይ ንስሐ መግባት እንደምችል ለማሳመን በሞከርኩ ቁጥር በልቤ ውስጥ የነበረው የክህደት ስሜት እያየለ መጣም። ነገር ግን ንስሐ ካልገባው በስተቀር ሙሉ ለሙሉ ከሚያጠፋኝ እሳት ጋር እየተጫወትኩ መሆኔ አልገባኝም ነበርም። አንድ ምሽት ላይ ራእይ አየው። ያ ራእይም በእውን የሆነ ያክል እጅግ ያስደነገጠኝ ራእይ ነበርም። እየጸለይኩ እያለ ልክ እንቅልፍ የወሰደኝ ያክል ዓይኖቼ ከተጨፈኑ በኋላ ራሴን በድቅድቅ ጨለማ በተሞላ ሰፊ ገደል አፋፍ ላይ አገኘሁት። ከገደሉ በታችም ጩኸቶች፣ ዋይታዎችና ምሕረቱን የሚለምኑ ለቅሶዎች ይሰሙኝ ነበር። ወዲያውም ከፍርሃቴ የተነሳ ሰውነቴ እንደ በረደው ይቀዘቅዘኝና አንዳች የማላውቀው አስፈሪ ስሜት ዙሪያዬን ይከበኝ ጀመር። በድንገትም ወደ ታች ተጎትቼ ወደዚያ ድቅድቅ ጨለማ መምዘግዘግ ጀመርኩኝ። በዚያ ጨለማ ውስጥ ወደ ታች ስወድቅም ትንፋሼን መቆጣጠር እስከማልችል ድረስ ነፍሴ በፍርሃት ራደች። ወዲያውም ወደ ሲኦል እየገባው መሆኔን አወቅኩኝ። መቼም ቢሆን መጨረሻ ይሆናል ብዬ ያልጠበኩት ለጠፉትና ንስሐ ላልገቡት ኃጢአተኞች የሚሆን ስፍራ። ልቤ እንደ ከበሮ ሲመታ ሰውነቴን በጥፋተኝነት ስሜት ይወረር ጀመር። ረጅም ጊዜያት ያክል እንደ ማስተርቤሽን ካሉ የድብቅ ኃጢአቶች ጋር እታገል የነበረ ሲሆን ለራሴም ጉዳት እንደሌለውና ብቸኝነቴን የማሸንፍበት መንገድ እንደሆነ እነግረው ነበር። ነገር ግን አሁን ወደዚህ የተረገመ የጨለማ ስፍራ አስሮ ያመጣኝ ሰንሰለት እንደሆነ ተረዳው። የት እንዳለው ሙሉ ለሙሉ ከመረዳቴን በፊት በአስከፊ ሁኔታ ወደ ሲኦል ተወረወርኩኝ። በስፍራው የነበረው መጥፎ ሽታ ሊቋቋሙት የማይችሉት አይነት የነበረ ሲሆን፣ የሚሰማኝም ጩኸት ጆሮ የሚበሳ ነበር። ሌሎችም ስፍር ቁጥር የሌላቸው ሁሉንም ድብቅ ኃጢአታቸውን የሚያውቁ የጨለማ ፍጥረታት በመሰቃየት ላይ ነበሩም። እናም ይህ ስፍራ እንደ ማስተርቤሽን ባለ ኃጢአት ለተጠመዱት የሚሆን ስፍራ እንደሆነ አወቅኩኝ። ወደ ታች ስመለከት በዙሪያዬ ጠብቀው የታሰሩና ወደ ገደሉ የሚጎቱኝን ሰንሰለቶች ተመለከትኩኝ። ሰንሰለቶቹ እጅግ ጋሉ ከመሆናቸው የተነሳ ቆዳይን ማቃጠል የጀመሩ ሲሆን የቱንም ያክል ብታገል ከሰውነቴ ላይ ላላቅቃቸው አልቻልኩም። በድንገትም ልክ እንደ በረዶ የቀዘቀዙ እጆች እግሮቼን ያዙ። እነዚህም የጨለማ ፍጥረታት የነበሩት አጋናንቶች ወደ እኔ ከመጡ በኋላ እየቀለዱብኝና የአሰቶሪዎችን በጆሮ ሹክ እያሉ ዋጋ እንደሌለኝና ይህ ሁሉ ስቃይ እንደሚገባኝ ይነግሩኝ ጀመር። ከዚያም የሰው ልጅ አይምሮ ሊረዳው ከሚችለው በላይ ያሰቃዩን ጀመር። በዚያን ወቅት ሰውነቴ አንድ በአንድ ሲላቀቅ የነበረው ስሜት ይሰማኝ የነበረ ሲሆን በእያንዳንዱ ቅስፈትም ለኃጢአት የተሰጠ ሰጋን እንደ ተሸከምኩ ይሰማኝ ነበር። ይህ ነፍሴ ከሰውነት የተላቀቀች ያክል ሊሸከሙት የማይችሉት ሕመምና ስቃይ ነበር። ጮሁኝ አለቀስኩም። የስቃይ እንዲያበቃም ተማፀኩኝ። ነገር ግን ስቃዩ ይበልጡኑ እየጨመረ መምጣት ጀመረም። ሕመሙ አካላዊ ብቻ ሳይሆን መንፈሳዊም ጭምር ነበር። ለነፍሴም እያንዳንዱ ጸጸትና እያንዳንዱ የድካም ወቅት አንድም ሳይቀር ይሰማት ነበር በዚህ ጭንቀት መሃልም አንድ ስም አስታወስኩኝ ኢየሱስ ኢየሱስ ሆይ እባክ እርዳኝ ስልጮኩኝ ምንም እንኳን በዚያ ጨለማ ስፍራ ይሰማኛል ብዬ ባላስብም ነገር ግን ስሙ በመጥራት ደጋግሜ ጮኩኝ በድንገትም በዙሪያዬ ያለው ጨለማ ተገፎ አንድ አካል ወደ እኔ ሲመጣ ተመለከትኩኝ መልኩም ውብና ግርማ ሞገስን የተላበሰ ነበር። ይህ አካል በዚያ ስፍራ አየዋለሁ ብዬ የምጠብቀው አይነት አልነበርም። እርሱም በፈገግታና በሚያበሩ አይኖች ወደ እኔ መቅረብ ጀመረም። እንኳን ወደ መረጥሽው ሕይወት ደህና መጣሽ በማለት መሳለቅ ሲጀምር ወዲያው ማን እንደሆነ አወኩኝ፣ ሰይጣን። ቀጥሎም አጥንቴ ድረስ ዘልቆ የሚገባ ድምፅ መሳቅ ጀመረም። ዝም ብሎ ተራ ጉዳት የሌለው ልማድ መስሎች ነበር አይደል? የምትቆጣጠሪው መስሎሽ ነበር። ትንሽዬው ሚስጥርሽ ነበር። ነገር ግን ያንን ሐሳብ በጆሮ ሹክ ያልኩሽ እኔ ነበርኩኝ። ጉዳት እንደሌለው ያሳመንኩሽ እኔ ነኝ በማለት መሳለቁን ቀጠለ። ወዲያውም የፍርሃትና የንዴት ስሜት ይሰማኝ ጀመር። ተታልያለው። በሞኝነት ባመንኩት ውሸት ምክንያት ተበድያለው። ጠላት የራሴኑ ምኞት በመጠቀም ከእግዚአብሔር ብርሃን እንድርቅ አድርጎኛል። ከዚያም ትልቅ የሆነ ያረጀ መጽሐፍ ከፊት ለፊት ያገኘው። መጽሐፉ በወርቃማ መብራት የሚያብረቀርቅ ሲሆን ውስጡ በስሞች በቃላትና በምስሎች የተሞላ ነበር። ከዚህ በፊት ያወራኝም ድምፅ እንዲህ አለ፣ ይህ የዕጣ ፈንታ መጽሐፍ ነው። እያንዳንዱ ነፍስ መለኮታዊ የሆነ ዓላማና በእግዚአብሔር የተጻፈ ዕጣ ፈንታ አለው። ነገር ግን ብዙዎች በጠላት ማታለያ ምክንያት ከዚህ ዕጣ ፈንታቸው ይጠፋሉ። መጽሐፉ እየተገለጠ ከቆየ በኋላ መጨረሻ ላይ የእኔ ስም ያለበት ምዕራፍ ላይ ሲቆም ተመለከትኩት በዚያም ላይ ህይወቴን የልጅነትና የወጣትነት ጊዜንና ፈተኖችን ሁሉ ማየት እችል ነበር ነው እግዚአብሔር ያስብልኝን ዓላማ አገልግሎቶችን ልደርስባቸው የሚገቡ ሰዎችንና ልነካቸው ይገባኝ የነበሩ ህይወቶችን ተመለከትኩኝ ነገር ግን በድንገት እነዚያ ቃላት ሁሉ እየተነኑና መታለልና መጥፋት በሚሉ ቃላቶች ሲተኩ ተመለከትኩኝ በኃጢአቴ ምክንያትና ከእግዚአብሔር ፍቃድ ይልቅ የራሴን ሥጋ በማስቀደሜ ምክንያት ያጣኋቸውን ነገሮች ስመለከትም ልቤ በሐዘን ይወርድ ጀመርም። በዚያን ቅስፈትም በጉልበት የተንበርክኬ በተስፋ መቁረጥ ማንባት ጀመርኩኝም። እባክህ ማረኝ፣ እንደ ተታለልኩ አላወቅኩም ነበር። ለቅሶም በዚያ ጨለማ ውስጥ ማስተጋባት የጀመረ ሲሆን ለተወሰኑ ደቂቃዎች ያክል በዘመታ ተውጦ ነበር። በድንገትም በዙሪያም ታስሬበት የነበረው ሰንሰለት እየጠበቀ ሙቀቱም የበለጠ እየጨመረ መምጣት ጀመረ። እኔም ከዚያ በፊት በማላውቀው መንገድ አምርሬ ማልቀስ ጀመርኩኝ። እንደጠፋውና ራሴው ይህንን መንገድ እንደመረጥኩ አውቃለሁ። ነገር ግን ባይገባኝም እንኳን ምሕረትንና ሌላ ዕድልን መለመልን ቀጠርኩኝ። ከዚያን ግን አንድ ድንገተኛ የሆነ ነገር ተፈጠረ። በስቃይና በቅጣቴ መሃል አንዳች ለውጥ ተሰማኝ። ልክ አንድ ማይታይ ነገር ግን ኃይለኛ የሆነ ነገር ከዚያ ጨለማ ጎትቶ ያወጣኝ ነበር። ወዲያውም ስቃይ አቆመ። የሚሰሙኝም የጩኸት ድምፆች በሙሉ ጠፉ። ታስሬበት የነበረው ሰንሰለት ተበጠሰ። በዙሬም የነበረው አየር እየተለወጠ መጣ። እየተፈጠረ ያለውን ነገር ከማወቅ በፊት ከዚያ የስቃይ ስፍራ ከነበረው ገሀነም ወጣው። በምትኩም ራሴን ገነት ይሁን ገሀነም ብዬ ማብራራት በማልችልበት ስፍራ ላይ ቆሜ አገኘሁት። ከጎኔም አንድ ግርማው የሚያበራና ሰላማዊ የሆነ መገኘት ያለው አካል ቆሟል። እርሱ ኢየሱስ መሆኑ ለማወቅም ያን ያክል ጊዜ አልፈጀብኝም። ፊቱ እንደ ፀሐይ ያበራል። አይኖቹም በፍቅር የተሞሉ ነበሩ። በአይኑ ላይ የሚታየው ፍርድ ሳይሆን ንጹህና የማይለወጥ ፍቅር ነበር። መገኘቱ ከዚህ በፊት ተሰምቶኝ የማያውቀውን መረጋጋትና መልካምነት የያዘና በዚያኑ መጠን ደግሞ ልገልጸው ከምችለው በላይ ኃያል ነበር። ከእርሱ ጋር በሲኦል ይሰማኝ የነበረው ሙቀት አልነበረም ለረጅም ደቂቃዎች ይዞኝ የነበረው ስቃይ ጠፍቷል ልክ ከአስፈሪ ቅዠት ነቅቼ ሌላ እውነታና ዓለም ውስጥ የቆምኩ ያክል ነበር በዙሪያ ያለው ነገር ልክ ጊዜ መቁረጡን ያቆመ ይመስል በእርጋታና በጸጥታ የተሞላ ሆኗል የት እንዳለው ማወቅ አልቻልኩም መንግሥተ ሰማያት ነኝ ይህ ደግሞ ሌላኛው ራእይ ይሆን አላውቅም ብቻ እኔና ኢየሱስ የት እንደሆነ በማላቆ ስፍራ ላይ ቆመናል። ወዲያውም ኢየሱስ እጁን ሲያነሳ አንድ ራእይ ወደፊት መጣ። የሚታየኝ በዕለት ተዕለት ሕይወታቸው ከመመረጣቸው የተነሳ በፊት ለፊታቸው ላይ የሚሄደውን መንፈሳዊ ውጊያ መመልከት ያልቻሉ ሰዎች ነበሩም። ብዙዎቹም ልክ እንደኔ በማይታዩ ሰንሰለቶች የታሰሩና ጉዳት የሌለው ብለው ባመኗቸው ኃጢአቶች የተጠመዱ ነበሩ። ክርስቲያኖችን ተመለከትኩኝ። ወደ ቤተ ክርስቲያናት ይሄዳሉ፣ በመዘምራን ውስጥ ይዘምራሉ፣ እናም ይሰብካሉ። ነገር ግን ቀስ በቀስ ነፍሳቸውን በማጥፋት ላይ ባሉ ድብቅ ኃጢአቶች ተተብትበዋል። ኢየሱስም እንዲህ አለኝ፦ ልታስጠነቅቂያቸው ይገባል። ብዙዎቹ ልጆቼ ተታለዋል። የስጋቸውን ምኞት እንደያዙ እኔን ማገልገል የሚችሉ ይመስላቸዋል። እውነቱን ንገሪያቸው። ምንም አይነት ከእኔ የተደበቀ ኃጢአት የለም። እናም ጠላት በጣፍንታቸውን ሊሰርቅ ሊገድልና ሊያጠፋ ይመጣል። ራሴንም በንጹህ ወርቅ በተሰራ መግቢያ ፊት ለፊት አገኘሁት። እናም ወዲያው የት እንደነበርኩ አወቅኩኝ። የመንግሥተ ሰማያት ደጆች ነበሩ። በዚያም የነበረው ብርሃን መቋቋም ከምችለው በላይ የነበረ ሲሆን፣ በዚያ ምድር ላይ ከማሰበው በላይ በሰላምና በደስታ የተሞላ ነበር። መላእክቶችንም ፊታቸው በፍቅርና በክብር ሲያበራ ተመለከትኩኝ። ከእነርሱ መካከል አንዱም እንዲህ አለኝ ሁለተኛ እድል ተሰጥቶሻል ተመልሰሽ ሄደሽ ያየሽን ሁሉ አጋይ። ነገር ግን ይህ የመጨረሻው መዳረሻሽ አይደለም። ተመልሰሽ ሄደሽ አላማሽን ማሳካት ይኖርብሻል ብሻል። አይኖቼንም ስከፍት ወደ ክፍሌ ተመልሼ ነበር። ሰውነቴ በላብ ተጠምቆ የነበረ ሲሆን፣ ልቤም በኃይል በመሞላት ላይ ነበር። ሁሉም ነገር ህልም መስሎኝ የነበረ ቢሆንም ነገር ግን ያሳለፍኩት ነገር በነፍሴ ላይ ከብዶብኝ ነበር እውነት እንደሆነ አውቄ ነበር። ሌሎችን አስጠነቅቅና ሕይወቴን በሙሉ ለእግዚአብሔር አሳልፌ እሰጥ ዘንድ ሁለተኛ ድል ተሰጥቶኛል። ወዲያውም በጉልበት የተንበርክኬ እያለቀስኩ ኢየሱስን ስለ ምሕረቱ ማመስገን ጀመርኩኝ። መለወጥ እንዳለብኝ፣ በብርሃኑ መመላለስ እንዳለብኝ እናም ሕይወቴን አንቆት የቆየውን ኃጢአት መልቀቅ እንዳለብኝ አውቅ ነበር። በተጨማሪም ይህ መልእክት ለእኔ ብቻ ሳይሆን ለሌሎች እንደ እኔ የተጠመዱ የተታለሉና ተስፋ ያጡ ለመሰላችሁ ሁሉ እንደሆነ አውቃለሁ። ዘወትር የምኖረው በታደሰ ቃል ኪዳን ነው። ፍጹም አይደለሁም፣ ነገር ግን ከኢየሱስ ጋር እንደሆንኩ አውቃለሁ። ከእርሱ ጋር ተስፋና ሁልጊዜም የመመለስ እድል አለ። ውጊያው እውነት ነው፣ ነገር ግን ያድነን ዘንድ ከጨለማ ድረስ የሚያወጣን የእግዚአብሔር ፍቅርም እውነት ነው። ወዳጆች ሆይ ታሪኬን ስትሰሙ ይህ ምስክርነቴ ብቻ ሳይሆን ለሚሰሙት የቀረበ ጥሪም እንደሆነ እወቁ። ጠላት ሕይወታችንን በኀጢአትና ጉዳት የሌላቸው በመምሰል ከእግዚአብሔር ዓላማና ሕይወት የሚለዩን ነገሮች ሕይወታችንን ሊያበላሸው ይፈልጋል። ማስተርቤሽን፣ ፖርኖግራፊና ስንፍና ሰይጣን በጨለማ ውስጥ እንድንቀር ከእግዚአብሔር ፍቅር ሙላት እንድንጎልና ሕይወታችንን እንዳናቅድ የሚጠቀምበት መሣሪያዎቹ ናቸው። ነገር ግን ተስፋ አለ። ኢየሱስ ንስሐ እንድንገባ ከኀጢአትም እንድንርቅና ጸጋውን እንድንቀበል እየጠራን ነው የቱንም ያክል የራቃችሁ ቢመስላችሁ እንኳን የኢየሱስ ፍቅር ታላቅ ነው። እርሱ ይቅር ለማለት ለመመለስና ወደ ጽድቅ መንገድ ይመራችሁ ዘንድ ዝግጁ ነው። ዛሬ ምርጫችሁን እንድትመርጡ ለአበረታታችሁ ፈልጋለሁ። ከጨለማው ዓለም ወጥታችሁ ወደዚህ የሚደነቅ ብርሃን ተመለሱ። አስታውሱ፣ ኢየሱስ ይወዳችኋል። ለእናንተ ሲል የሞተላችሁ ኢየሱስ ወደ ራሱ ትመለሱ ዘንድ እየጠራችሁ ነው። አትዘግዩ። የነገን ማንም አያውቅም። ዛሬ ምርጫችሁን እርሱ ላይ አድርጉ። እናም ሕይወታችሁን በማትገምቱት መንገድ ይለውጠዋል። ይህንን ምስክርነት እስከ መጨረሻው ድረስ ለተከታተላችሁ እናመሰግናለን። በዚህ መልእክት ከተባረካችሁ ያስፈልገዋል ለምትሉት ሰው በሙሉ ይህንን ቪዲዮ አጋሩ። እንደዚህ አይነት ምስክርነቶችን የበለጠ ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ተባረኩ።